የህይወት መውጫ ልብ ነውና ልብህን ጠብቅ። አዲሱ ትርጉም እንዲህ ነው። ልብ የህይወት ምንጭ ኤቭሪቲንግ ከእርት ጋር ስለሚገናኝ ፋይናንስ፣ ሞገስ፣ ሜሬጅ፣ ስኬት፣ ኤቭሪቲንግ ይሄን የውለ ከጠቅስ ብቻ አለምነግር ነግርህ አይዊሽ ምንድነው የምላችሁ አገልጋዮች እንዲህ ብላችሁ ጸልዩላችሁ። ልባችሁን ያዙና ጸልዩ። ያለ አይማኑኝ በቃ የእግዚአብሔር ማግኔት አርትን? አንዳንድ ጊዜ እዩ በቅርብ ጊዜ ፓስተር ሄኖክ ሲንገለኝ አለኝ እንደዚህ አንድ የገባኝ ነገር አለኝ ሁሌ ልብ ልብ እለዋለሁ እና ምን አለኝ እኔ አለኝ አስር ጊዜ በኃጢአት የሚወድቀውን ሰውዬ እያየሁት በቅድስና የሚሄደው ልበጠማማ ሰውን እያየሁት አስር ጊዜ ወድ ካለ ያልኩትን ልበቅንን እግዚአብሔር ሲረዳው ይቻለሁ አለ። እንዲ ስል እየሄድክ ፍረጥ ማለት አይደለም፣ ብራዘር እግዚአብሔር ልብን ያያል። ማለት ዛሬ ፓስተር ሪቻርድ ሲያስተምር እኮ እኔ አንደኛ ብዙ አበሻ ስለ ልብ አስተምር ብለም ብዙ አበሻ ልቡ ጠማማ ስለሆነ በግልጽ ነው ምነግር ወዳሉ እና በልብ ጠማማነቱ ደግሞ ይኮራል እኔ ጠንካራ ነኝ፣ እንዲህ ዝም ብዬ የምነቃነቀ እንዳይመስልሽ። ብዙ ነገሮች ጠንክሮብሻል በልብሽ ምክንያት። እኔ እግዚአብሔር ላይ ጥያቄ አለኝ። ብናንት ጥያቄ። እስቲ ልብህን ይኸው፣ የስንት ሰው በር ዘግተሃል! ስከታከት የምትውለው ስንት ሰው ነው? እንድህ ለአንተ ቢሳካል እኮ ትጨርሰናል ባለች ነገር እኮ ለሰው በረከት አልሆንክም እግዚአብሔር ደግሞ ልብ እያየ ነው የሚረዳው የሚያከናውነው። ሻወር ቤት ስለገባ ውሃ ይነካል እንዴ? ይነካ ሻወሩ ትክክል መቆም አለብህ። ሄደ ፖዚሽን ሲል የነበረው የቀድሞ ይህን ነው። ሳትቆም አስር ጊዜ ሄጄ ተካፈልኩ አስር ጊዜ አሮጊ አቅሙ አዳነሃ ልቀጥለው ቀዶ ጥገ ነው ተመችቶኛል ምን ያውቃሉ አንዳንድ ሰው አሁን እዚህ ሰኞ ቁጭ ብሎ ተካፍሉ ከዛ ሰኞ ዕለት ነበርኩ ብሎ ይጽፋል ረጅም ፌስቡካችን ላይ። እንዲህ ያልከው እንዲህ አሮጌ ስለሆነ ነው። ባይሰ እዚህ ጋር አሮጌ አቁማዳ እና አዲስ አቁማዳ ያለው ኢየሱስ ስለ ፈሪሳውያን ደቀ መዛሙርትና ስለ እሱ ደቀ መዛሙርት፣ የፈሪሳውያን ደቀ መዛሙርት አራት መቶ ምናምን ህግ ገብቶባቸው ስድስት መቶ ምናምን ህግ ገብቶባቸው ስለ መንፈስ ቅዱስ ስታወራቸው አይገባቸው አንዳንድ ሰው አለ ተጠቅጥቆ ተጠቅጥቆ ተጠቅጥቆ፣ እዚህም የብልጽግና ወንጌል ነው እንዲ የሚል እዚህም እንትን ነው። አንተ አሁን እየፈነዳ ነው። ጌታ ኢየሱስ የለቃቀሙ አዳዲሱን ነው አሳ ጥማጭ ምንም ትምህርት ያልገባበት ያልተጠቀጠቀ፣ ይሄ አዳዲሱን አመጣና ጠቀጠቃቸው ሶስት አመት ተኩል። ጓዳ ማለት ወይን ሲጨመቅ ወይም ሲደርስ ይጨመቃል። ሞስ በእግራቸው ነው የሚጨምቁት እስራኤሎች። ከዛ በኋላ ከተጨመቀ እዛው ፍየል ይታረዳል። ወርበቅ ቆዳውን አቁማዳ ማለት ይገለበጣል። ይገለበጥና ያ ጁስ ወይን ጁስ እዛ ውስጥ ይገባል። ይገባና ይታሰራል። ከዛ ይሰቀላል። በቆየ ቁጥር ፈርመንት ሊሆናል። ይፈላል። ሲፈላ ቆዳውን ይወጥረዋል። ስትከፍተው ተራ ከፋፈታል። ሰፈር ረብሻል። ይሸታል፣ ይገነፍላል። ቀስ ብለህ ነው የምትከፍተው። እንደ ሻምፓኝ ነው የሚጮህ። ሐዋርያት ሥራ ምዕራፍ ሁለት ላይ ነው የተከፈቱት ደቀ መዛሙርቶቹ። መንፈስ ቅዱስ መጥቶ ነው ያፈነደው። አንዳንዱ ግን ኦልሬዲ ተወጥሮ ይጨርሳል። ለመንፈሳዊ ዓለም ሁል ጊዜ ህፃን ስትሆን አሪፍ ነው። ቀለል ስትል አሜሪካን ሀገር ሆቴል ውስጥ እየጸለይሁ፣ በራእይ ጅረት አየሁኝ። እንደ ጅረት ወንዝ ሲወርድ አየሁኝ። መጸለዩ እንደዚህ ነው። አልጋ ላይ ተመርግ የሆነ ሳይ ላይ ሲወርድ አየሁ። ሄድኩኝ እዛ ቦታ ጋር እማየው፣ በራእይ ነው። ፊዚካሊ ግን እኔ ራሴ ፖዚሽን እንዳረግኩት እንዳያመልጠኝ ራሴ ላይ እንዲወርድ ቸርች መምጣት አይደለም፣ ተመቻችስ ለእንትኑ ለዝናቡ። አንዳንድ ሰው ያስቀኛል ወደ እኔ በረከት አይመጣም ይላል። አንድ ቀን ግን አስራት ይዞ ሲቆም የተዋታቅ አንዳንድ ሰው የሆን

መልክት የሚመጣላቸውን ሰዎች ሁሉ ያቸው። ማታ በህልሜ እንዲህ ብለ እንዲህ ብዬ ነበር የመጣሁት። ይኸው ጽፌን የመጣሁት። ሶስት ቀን ነው ጾም ጸሎ ዛሬ ለመምጣት ፖዚሽን እንዳርገው ነው የሚመጡት። ራሳቸው ማናካባስ ማናያክ አንድ ነገር እመን። መንፈሳዊ ዓለም ሪል። አሁን ለልብ ጸለያለሁ። የሁሉ ነገራችሁ ምንጭ ነው።

በማደዝኛ የምንነቅለው አሁን እዚህ ውስጥ ሰስቴን የምታረገው ከግሎሪ ጋር የምትቆየው እዚህ ሀገር ሰው በክብር አይቆይም። እየፈነዳ ነ አይችለውም፣ ቪኤቱን አይችለውም፣ መኪናውን አይችሉም፣ ይፈነዳል። ፍንዳታ ታቃላል። እንዲህ እንዲመሄድ መንፈሳ ለምላ እንዲህ ስትሄድ ኦልሬዲ እግዚአብሔር ፊት ላይ ይቆማል። ስለዚህ አለ ይኖራል፣ ቤቱ ይኖራል፣ መኪናው ይኖራል፣ ምናምን። ግሎሪው ግን የለም። ከዛ እንደ ሳምሶን እንደ ድሮ መስሎት ይላል ራዲያ፣ ሲል ራዲያ የሚል ነው የሚመስል። አላያችሁ እኔ ምኑ ነው የሄደው አትልም? ከአንዳንድ ሰው ምኑ ነው ድምፅ ቀይሮ ነው ይጠፋባል ድሮ እኮ ራቫ ጋባ ሲል ክለስ ክብር የነበር አየህ እዚህ በካልኩሌሽን የሚሰራ አይደል። እቺ እኔ እኮ እንደ ጎረምሳ መስልሃለሁ። እኮ እኔ እኮ አስራ ሁለት ያክፍል ተማሪ ልጅ አለኝ። አት ትልቅ ሰውዬ ነኝ። አስራ ሁለት ዓመት በሰባት ሽማግሌ የሚመራ ቸርች ውስጥ ነው ያገለገልኩት። አቃለው ብዙ ቸርቹስ ከርም ያለው እ እቺ ችስታ ታረጋለች። እቺ አመዳም ታረጋለች። እቺስ አሪፍ ከሆነች ሰልፍ ተገለብጥላለች። ወደቀ ሲሉ ትነሳል። ጃላሃዳ ልባርካችሁ ነዋ እግዚአብሔር የሚወደው ልብ ይሰጣችሁ። ማላ ጃናዳ ዋካፋዲያና አጠገብ የመጣ ቅባትማ አልፈ እመነኝ ነብዬ ሄኖክ በስተርጅና ይፈለጋል። ቀ እርግጠኞኝ ንገረ አባቴን የሚያባርር ልብ የለኝ እኔ እግዚአብሔር አምላክ ምስክር። ከሁላችሁ ጋር መዋል አልችልም። አይውሽ አይውሽ አብሬያችሁ ውዬ ባሳያችሁ ባሳያችሁ ህርቴ እኔ ብዙ ልብሴ እሱ አርጎት ነው። አክቹዋሊ እሱ አድርጎት ነው። እሱ ራሱ ስለወደደኝ ጥሎኝ እንዳይሄድ አቅም እንደሌለኝ ስለሚያቅ የሚወደው ልብ ገጠመልኝ። ዝ አዳ ጋቫዳስ ሰዎች ይመጡና ስለ ሰክሰስ ያወሩኛል። ልባርካችሁ አምላክ የሚወደው ልብ ይኑራችሁ። እመነ የህወት መውጫ የህይወት መሰላ ይሄ ነው። በየሀገሩ ስትሄዱ አገር ላይ የሚቀመጡ መናፍስቶች አሉ። ሳውዝ አፍሪካ ልጅ ሳውዝ አፍሪካ የሌብነት መንፈስ አለ፣ አየሩ ላይ አለ። የሌብነት መንፈስ ዝም ብሎ ሌባ የሚያደርግ መንፈስ፣ ክብር ለጌታ ብሎ ወጥቶ ሌባ አንዳንድ ሀገር ስ ደግሞ የምንዝርና ስፒሪት አለ፣ የዝሙት መንፈስ አለ። በቃ በየሀገሩ አለ። እዚህ እዚህ እንኳን በየክፍለ ሀገሩ ላይ የተለያየ መንፈስ አለ። የመናፍስት አሰራር ኢትዮጵያ ውስጥ ልንገራ የፖቨርቲ መንፈስ እንዳለ ሆኑ፣ እሱን እየሸኘሁት ነው። ሞያሌ ደርሷል። ተንኮል ተንኮል እንደ ብልጠት ነው የሚታየው። እረ እሱ አይበላም፣ ቆቅ ነው። ቆቅ ለምን ትሆናለህ? ቅንነት ከጎዳ መስጠት ከጎዳ ማካፈል ከጎዳ ኢነሚዎቼን መውደድ ከጎዳ በዋናነት ይጎዳ የነበረው እኔ ነው። ከልቤ ነው የምላቸው። አዋቶኛል ሁ ከጠቅሳር ለመመናገር አዋቶኛል ጠቅሞኛል። ከዳ ስለዚህ አሁን ልብ ይቀራ። እሺ ከባድ ነው። ከልጅነት ጀምሮ እንደዚህ አይነት ልብ ነው ያለኝ። እንዴት ነው ብቀይረው? ለሰው የማይቻል ለእግዚአብሔር ይቻላል። ቻጋፋና የሆነ ደግ ሰውዬ ሆነ ትወጣል። ቀና ሰው ሆነ ትወጣል። ለሳሙኤል ሂድና ዳዊትን ቀባ፣ አይደለም እኮ ያለው ወደ እሴይ ቤት ነው ያለው አየህ፣ ቤት ውስጥ ሄርት ነው የፈለገው እግዚአብሔር፣ አኖይንቲጉ ልብ ነው የሚፈልገው። ስለዚህ አሁን ዛሬም እዚህ ቤት የመጣ በረከት አለ። ብድግ በሉና ልባችሁን ያዙ። አሁን በልሳኖቻችሁ ሰዱ። የምትወደው ልብ ቀይረው በሉት፣ ለውጥልኝ ማታልፈው ልብ

አይደለም የሚለው ልስጣቸዋ ጠንካራው ልብ ከናንተ ወጣ። ከባዱ ልብ ከናንተ ወጣ። በኢየሱስ ስም መልካም ልብ ሆነላችሁ። እግዚአብሔርን የሚፈልግ ልብ ሆነላችሁ። ደግ ልብ ሆነላችሁ። ቀና ልብ ሆነላችሁ። እጆቻችሁን አንሱና እንዲበርታ ኢየሱስ አደራ አደራ አደራ ደራ አደራ የህይወት መንገዴን ከአንተ ጋር አድርገው ጌታ ረማመዴ ኢየሱስ ደራ አደራ ደራ አደራ የህይወት መንገዴ ካንተ ጋር አድርገው ጌታ ረማመዴ ኢየሱስ አደራ አደራ አደራ አደራ አደራ የህይወት መንገዴ ካንተ ጋር አድርገው ጌታ ረማመዴ ኢየሱስ ራ አደራ አደራ አደራ። የህይወት መንገዴ ከአንተ ጋር አድርገው ጌታ ርማመዴ። ኢየሱስ ጥሎት ማይሄድ ልብ ሆነላችሁ።